ሰላም ወዶች እንዴት ናቸው? ሰላም ናቸው። ሰላም ነኝ እግዚአብሔር ይመስገን። እኛ አንድ ታሪክ ልንገራችሁ ማለት ነው። አንድ ሰው ነበረ። ከዛ ሚስት አገባ ማለት ነው። ያገባት ሚስቱ ምንድን የምታደርገው ቁርስ ምንድን ነው የምታቀርብለት? ሽሮ፣ ምሳም ሽሮ፣ እራትም እንደዛው ሽሮ ነው የምታቀርብለት። እና ሁሉም በተደጋጋሚ እንደዛ ነው የምታደርገው። ከዛ ሰውዬው ሰለቸውና ፈታት ማለት ነው። ሁለተኛ አገባ ሁለተኛ ያገባት ሚስት ደግሞ ቁርስ ምንድነው? ምታቀርብለት ምስር፣ ምሳን ምስር፣ እራት ምስር ማለት ነው። እሷ ምንም ለውጥ የላት ቁል ማለት ነው የምታደርገው፣ እና ለእሷም ፈታት ማለት ነው። ሌላኛ የድመጣት ሦስተኛ ያገባ ማለት ነው። እሷ ምን አደረገች? በመጀመሪያ ጊዜዋ ቁርስ እንቁላል ፍርፍር አቀረበችለት። ምሳ ደግሞ ሽሮ እራት በየአይነት ቀረበችለት ማለት ነው። እና በዚህ የተደነቀ ሰውዬ ምን አደረገ? ማታ ወደ ምኝታ ክፍላቸው ሲበቡ በቱ ዘጋ ማለት ነው። በቱ ዘግቶ ቀበቶ ፈቶ በቀበቶ በደብደብ ጀመረ ለመስቶ ማለት ነው። እሷ ደግሞ ጩኸት፣ ጩኸት የሰሙ ጎረቤቶች መጡ። አንተ ምን እያደረግክ ነው? ምን ማችሁ ነው ሲሉ እየደበደባት ነው። እና ምን አደረገች አሉት ካያችሁ መጀመሪያ የገባት ምስቴ ቁርስ ምሳ እራት ሽሮ ነው የምታቀርበልኝ፣ በተደጋጋሚ ሁለተኛ ደግሞ ምስር ነው የምታቀርበው። እሷም ቁርስ ምሳ እራት በተደጋጋሚ እንደዚ ነው ለውጥ የላትም። ይች ግን ቁርስ እንኳን ፍርፍር አቀረበችልኝ፣ ምሳ ሽሮ፣ እራት ነው በየአይነት አቀረበችልኝ። እንደዛ ነው የደበድባት አላቸው ማለት ነው እና እና ፍላጎት እንደዛ አልነበረም እንዲህ አሉት ማለት ነው ምን አጠፋች ስብሎት ጥፋት በማስከሆን የት ነበረች አላቸው ማለት ነው። እና በባለፈው ነገር ነው የተጸጸተው። በአሁኑ ያገኘው ነገር መደሰት እያለበት በባለፈው ነገሩ ተጸጽቶ ማለት ነው ደበደበ መስች ነው። አንዳንድ በባለፈው ነገራችን እንጸጸታለን ማሳካት እየፈለግን ሳላሳካው ስንቀር፣ እንዲሁም በስራ ሆን ሰርተን መቀየር እያለብን ሳንቀየር ቀርተን፣ አሁን ስሳካልና ስንቀየር ለውጥ ስናመጣ በባለፈው ነገራችን እንደዚህ ማድረግ ነበረብኝ እኮ ብለን እና በባለፈው ነገር መጸጸት ትርፉ ድካም ነው እንጂ የሚቀየር ነገር የወፈሰሰ ውሃ ይመለስ እና ባለፈ ነገር ከመጸጸት አሁን ባገኘነው ለውጥ እና ስኬት መደሰት ነው ያለብን። ደግሞ በዚህ ጠንክረን መስራት ለወደፊት መጠንከረን መስራት ነው እንጂ ያለብን። የባለፈው ነገራችን አንጸጸት። ባይነኝና ወዱትዬ